የተወደዳችሁ ውዳይ በቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላም እና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ከናንተ ጋር ቆይታ የማደርገው ኒሮማን ክሊል ከሜላዊ የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችን ቆዩ። የኢትዮጵያ ወንጌላውያን አማኞች ቤተ ክርስቲያናት ካውንስል መሠረቱን አሜሪካ ካደረገውና በተለያዩ ሀገራት የአካል ጉዳት ለገጠማቸው እገዛ ከሚያደርገው ከሆፕ ዋክስ ድርጅት ጋር ውይይት አካሄደ። ጥቅምት ቀን 14 2018 ዓ.ም በተደረገው የውይይት ጊዜ የኢትዮጵያ የውጌ ላማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ዘርፍ ዳይሬክተር ፓስተር አሸብር ከተማ እንዲሁም የካውንስሉ የመንፈሳዊ ዘርፍ ዳይሬክተር ፓስተር ስንሻው ተካ ከሆፕዋክ ምክትል ፕሬዚዳንት ዴቪድ ኢቫነስ እና በኢትዮጵያ የሆፕዋክ አመራሮች ጋር በጋራ በመሆኑ ውይይት አድርገዋል። በሀገራችን በህፃናት ላይ በብዛት የሚከሰተውን የቆልማማ እግር አካል ጉዳትን በማከም የሚታወቀው ሆፕ ዋክስ በተለያዩ የሀገራችን ክፍሎች ዘርፍ፣ ጾታና ሃይማኖት ሳይለይ እገዛ የሚሰጥ መሆኑ የሚታወቅ ሲሆን በዚህም ቁጥራቸው ጥቂት የማይባሉ ህጻናት ተጠቃሚ መሆናቸው ይነሳል። እናም ልጆች የአካል ጉዳተኝነትን ለመጠበቅ የሚሰራው ስራ ላይ አጥቢያ ቤተ ክርስቲያናት ግንዛቤ በማስጨበጥና የጉዳቱ ተጠቂ የሆኑትን ልጆችና ወላጆችን ከማገዝ አንጻር ተሳታፊ እንዲሆኑ ከካውንስሉ ጋር በጋራ ለመስራት ታልሞ ነው ስብሰባው የተካሄደው። በዚህም ካውንስሉ ከሆፕዋክ ጋር በጋራ በመስራት በየአካባቢው ያሉ አጥቢያ ቤተ ክርስቲያናት ያላቸውን ግንዛቤና ተሳትፎ እንዲጨምሩ በማድረግ በቤተ ክርስቲያን ውስጥ ስለ አካል ጉዳተኝነት ያለውን አመለካከት እንዲቀየርና ልጆች ጤናቸው ተጠብቆ ማድረግ እንዲችሉ እንደሚደረግ ይጠበቃል። መረጃውን ከካውንስሉ ማህበራዊ ድረገጽ አገኘ ነው። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የወጣቶች አገልግሎት ኢቫንጀሊዝም ኤክስፕሎሬሽን ኢንተርናሽናል ከተባለ አገልግሎት ጋር በመተባበር በወንጌል ስርጭትና በመሪነት ዙሪያ ላይ ያተኮረ የወጣት መሪዎች ስልጠና እየተካሄደ ይገኛል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የወጣቶች አገልግሎት ኢቫንጀሊዝም ኤክስፕሎሬሽን ኢንተርናሽናል ከተባለ አገልግሎት ጋር በመተባበር በወንጌል ስርጭትና በመሪነት ዙሪያ ላይ ያተኮረ የወጣት መሪዎች ስልጠና እየተካሄደ ይገኛል። ጥቅምት ቀን 162018 ዓ.ም በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ኩሪፍቱ ማዕከል ስልጠናው የተጀመረ ሲሆን የወጣቶች አገልግሎት ሰብሳቢ ወንድም ጸጋዬ ጴጥሮስ ስልጠናውን በጸሎት ተጀመረ ሲሆን ምክትል ሰብሳቢ ወንድም እያሱ ኤልያስ በመክፈቻው ዕለት ቃለ እግዚአብሔርን አካፍሏል። በመቀጠልም ወንድም ዮናታን ስምዖን የወጣቶች አገልግሎት ብሔራዊ አስተባባሪ ከውጭ ሀገር የመጡ እንግዶችን በማስተዋወቅ ስለ ስልጠናው አጠቃላይ ቆይታና ይዘት አጠር ያለ ማብራሪያ በመስጠት መርሃ ግብሩን በንግግር ከፍተዋል። በመጀመሪያው ቀን የስልጠናው ውሎ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የወጣቶች አገልግሎት ብሔራዊ አስተባባሪ ማቴዎስ ላይ ያለውን የእግዚአብሔርን ቃል መነሻ በማድረግ የህግ ፍጻሜ ፍቅር በሚል ሀሳብ የእግዚአብሔርን ቃል አካፍለዋል። በመቀጠልም ቄስ ፎርድ ስቶሪ ወንጌል ምንድን ነው በሚል ሀሳብ አስተምረዋል። ከሁሉም ቀጠናዎች ልዩ ህብረቶች የተውጣጡ ከአርባ በላይ የወጣት መሪዎች በስልጠናው ላይ እየተሳተፉ ይገኛል። ተስፋ ማይክሮ ፋይናንስ አክሲዮን ማህበር የባለ አክሲዮኖች 12ኛ ጠቅላላ ጉባኤውን አካሄደ። ተስፋ ማይክሮ ፋይናንስ አክሲዮን ማህበር የባለ አክሲዮኖች 12ኛ ጠቅላላ ጉባኤውን ጥቅምት ቀን 15 2018 ዓ ም በጽህፈት ቤቱ ባለ አክሲዮኖች የቦርድ አባላት በተገኙበት አካሄዷል። የ2017 ዓ ም የስራ አፈጻጸምና የኦዲት ሪፖርት በዳይሬክተሮች ቦርድ ቀርቦ ውይይትና ግምገማ ተደርጎበታል። የቀረበውንም ሪፖርት ጉባኤው በሙሉ ድምፅ አጽድቆታል። ከባለፈው ዓመት ጋር ሲነጻጽር ብዙ ለውጦችና እድገት እያስመዘገበ የመጣው አክሲዮን ማህበሩ በቀጣይም በአጥቢያ ደረጃ ቅርንጫፎች በስፋት በመክፈት ተደራሽነቱን ለማስፋት ዝግጅቱን ማጠናቀቅ ላይ እንደሚገኝም ተነግሯል። ከተስፋ ማይክሮፋይናንስ አክሲዮን ማህበር በግልም ሆነ በማህበር በተቋምም ደረጃ ጭምር ብድሮችን በመውሰድ ብዙ ሰዎች ተጠቃሚ የሆኑ እንዲሁም የቁጠባ ልምድን በማሳደግ ረገድ ምቹ ሁኔታዎች ተመቻችቷል ተብሏል። ስለ አክሲዮን ማህበሩ ግንዛቤ በሁሉም አጥቢያ ቤተ ክርስቲያናት መሰጠት እንዳለበት በጉባኤው ከተነሱ ሀሳቦች መካከል ይጠቀሳል። ከተስፋ ማይክሮፋይናንስ አክሲዮን ማህበር በአገሪቱ ካሉ እያደጉ ከመጡ ማይክሮ ፋይናንስ ተቋማት ውስጥ መካከል የሚጠቀስ መሆኑን የተቋሙ የቦርድ አባል የሆኑ ዶክተር ዮናታን ደረጀ ለዝግጅት ክፍላችን እንደሚከተለው ተናግረዋል። መልካም እንግዲህ ዶክተር ዮናታን ጀረኔ እባላለሁ የተስፋ ማይክሮፋይናንስ ተቋም ቦርድ አባል ነኝ። እንግዲህ ዛሬ ታህሳስ 15 2018 የአመቱ የ2017 ዓ ም አፈጻጸም ጠቅላላ ጉባኤው እየገመገመ ቀጣይ ሁኔታውንም አቅጣጫ እያስቀመጠ ነው። በዛሬው ዕለት ያለው በዛሬው በጠዋት በነበረን መድረክ ላይ በዋናነት የ2017 ዓ.ም የዳይሬክተሮች ቦርድ ሪፖርት እና እንደዚሁም አመታዊ በውጭ ኦዲተር የተገመገመ ኦዲት ሪፖርት ቀርቦ ገምግሞ ጠቅላላ ጉባኤ አጽድቋል። እነዚያ መድረኮች ላይ እንዳስተዋል ነው የአጠቃላይ የማይክሮፋይናንስ ተቋማት እንደ ሀገር መንግስትም ተገቢውን ትኩረት ሰጥቶ አቅጣጫ ባስቀመጠው ህግና ስርዓት ባስቀመጠው መሰረት ከጊዜ ወደ ጊዜ እየተሻሻለ እየተለወጠ ሲግኒፊካንት የሆነ ለውጦችን እያሳየ ከመጡ ማይክሮፋይናንስ ተቋማቶች አንዱ ተስፋ ማይክሮፋይናንስ ነው። ስለዚህ እንደዛም ሆኖ አሁንም መስራት ያለብን በትኩረት መስራት ያለብን በተለይ ቁጠባ በየቅርንጫፎቻችን ቁጠባ እንዲሰበስቡ ወይም ሰዎች ፈልገው እና ፈቅደው በእኛ ማይክሮፋይናንስ ተቋም እንዲቆጥቡ የማድረግ እንደገና ቆጥቦ ሲያበቁ ከቆጠቡት ውስጥ ለሚያስፈልጋቸው ቢዝነስ ስራዎች ንግድ ስራዎችን ለመስራት ብድር የሚወስዱበት ሁኔታ በሚመለከት እንደዚሁም አጠቃላይ የተቋሙን የውስጥ አቅም የማጠናከር እና በዚህ ምክንያት ተወዳዳሪ የሆነ የማይክሮፋይናንስ ተቋም በሀገሪቱ ደረጃ እንዲሆን የማድረግ ስራዎቹ ትኩረት ማግኘት እንዳለበት ተነጋግረናል። እስካሁን ባለው ሂደት ከአምና ጋር ለምሳሌ ብናወዳድረው የተሻለ የሚባሉ ለውጦችን እያመጣ ነው የሄደው። በሚቀጥሉት አስር ዓመት ውስጥ ይሄ ተስፋ ማይክሮፋይናንስ ተስፋ ባንክ ወደ መሆን እናደርሳለን የሚል አጠቃላይ ግንዛቤ ወስደን እንግዲህ ውይታችን በዚህ መልክ ነው። የጠዋቱን ክፍለ ያጠናቀቅ ነው የሚሰጣቸው የር አገልግሎት የር ሽያጭ አገልግሎት ምስረታ ላይ ስለሆነ ያላለቀ ስለሆነ በሀገር ውስጥና ከሀገር ውጭ ከኢትዮጵያ ውጭ ያላችሁ ማህበረሰቦች ሁሉ ከዚህ ተቋም ተቋዳሽ እንድትሆኑና የሼር ሽያጭ እንድትገዙ በትልቁ እንጋብዛቸዋለን። በሁለተኛ ደረጃ የቁጣባ አገልግሎት ሁለት አይነት አሉ ከነዚህም አገልግሎቶች መደበኛ ቁጣባ እና ወይም ቮላንተር ሴቪንግ የሚባል፣ በሁለተኛ ደረጃ ኮምፐልሰሪ ሴቪንግ የግዴታ ቁጣባ ሲሆኑ እነዚህ የቁጣባ አገልግሎቶች ከሌሎች ባንኮች ወይም ደግሞ ከሌሎች ማይክሮ ፋይናንሶች የተለየ በልዩ ሁኔታ በአዲስ መልክ መመሪያ በማሻሻል የወለድ መጠንን ምጣኔ ከፍ በማድረግ እየከፈልን ስለሆነ ከዚህ ተቋዳሽ እንድትሆኑ የብድር አገልግሎትም በተከፈቱ ቅርንጫፎች አንደኛ አዲስ አበባ፣ ሁለተኛ አዳማ፣ ሶስተኛ አዋሳ፣ አራተኛ ገላና፣ አምስተኛ አርባ ምንጭ፣ ስድስተኛ ሶዶ፣ ሰባተኛ ሆሳና ባሉን ቅርንጫፎች፣ በነዚህ በሰባቱም ቅርንጫፎች ሄዳችሁ የቁጣባም አገልግሎትን የብድር አገልግሎት ተጠቃሚ እንድትሆኑ በትልቁ እንጋብዛችኋለን። ሌላው በተጨማሪ የምንሰጣቸው አገልግሎቶች ስላሉ እነዛንም በቅርበት ሄዳችሁ ባሉት ቅርንጫፎች አገልግሎቱ ተጠቃሚ እንድትሆኑ በአክብሮት እንጋብዛችኋለን። የሃይማኖት መሪዎች ሚና ለሰላም ግንባታና ለማህበራዊ ትስስር በሚል ርዕስ የተዘጋጀ አውደ ጥናት ተካሄደ። ጥቅምት ቀን 18 2018 ዓ ም በተካሄደው አውደ ጥናት ሰላም ለኢትዮጵያ ና በኢትዮጵያ የኖሩ ቤተ ክርስቲያን ኤንሲኤ ጋር በመተባበር የሃይማኖት መሪዎች ሚና ለሰላም ግንባታ ና ለማህበራዊ ትስስር በሚል አርዕስት በቤስት ዊስተን ሆቴል ተካሂዷል። በዕለቱም መጋቢ ማርቆስ ታደሰ ጸሎት በማድረግ መርሃ ግብሩን አስጀምረዋል። በመድረኩም ከሃይማኖት መሪዎች ጋር ምክክርና ውይይት ማድረግ ትልቅ አስተዋጽኦ እንዳለውም ተነግሯል። በዚህ የሚዲያ አካላት ያላቸው ሚና ሰፊ መሆኑ የተነገረው ሲሆን በአሁኑ ሰዓት በሀገራችን የሰላም እጦት እንዳለና ያሉትንም የሰላም ችግሮች ለመፍታት ሁሉም የበኩሉን ድርሻ እንዲወጣ የመፍትሄ ሀሳብ ቀርቧል። የፒስ ፎር ኢትዮጵያ መስራችና ዋና ስራ አስኪያጅ የሆኑት አቶ አለሙ አማረ እንደገለጹት ፒስ ፎር ኢትዮጵያ ባለፉት አመታት በግጭት አፈታትና ሰላም ዙሪያ ሰፊ ስራዎች ሲሰሩ መቆየታቸውንም ገልጸዋል። ከሰላም ግንባታ ጋር ተያይዞ ቤተ ክርስቲያን ምእመናን በመንፈሳዊ መልኩ በማነጽ ያሉት የሰላም መነጋገር በማረጋጋት ረገድ ሰፊ ሚና ልትወጣ እንደሚገባም ጥሪ ቀርቧል። በቤተ ክርስቲያን ውስጥ ያለው የክርስቲያን አመራር ራስን ከመሆን መጀመር እንዳለበት በመድረኩ ተወስኗል። የእርቅና ሰላም ባለሙያ አማካሪ የሆኑት ጋርደን አሰፋ እንደተናገሩት አብያተ ክርስቲያናት አሁን ያለው የሰላም እጦት እንደ ክርስቲያን በመመላለስና የውይይት መድረኮችን በአባቶች እንዲሁም የሃይማኖት ተቋማት ጋር በመደጋገፍ በትብብር መስራት እንደሚገባ አንስተዋል። የአብያተ ክርስቲያናት መሪዎች ሰላምን ለማምጣት ምን ማድረግ አለብን በሚሉ ዙሪያ የውይይት እንዲሁም የምክክር ሀሳብ ቀርቦ ውይይት ተካሂዶባቸዋል። በመጨረሻም በአውደ ጥናቱ ምክንያቱ ውይይትና ምክክር ከተካሄደ በኋላ ፕሮግራሙ ተጠናቋል። አመሰግናለሁኝ። ስሜ አለሙ አማረ ይባላል። የፒስ ፎር ኢትዮጵያ መስራችና ዋና ስራ አስፈጻሚ ነኝ። ፒስ ፎር ኢትዮጵያ ባለፈው ሶስት አመት በሰላም ግንባታና በግጭት አፈታት እንዲሁም ድረ ግጭትና በቅድመ ግጭት ያሉ ስራዎችን ከሌሎች ባለድርሻ አካላት ጋር እየሰራን ነው የቆየ ነው። ባለፉት ሶስት አመታት በጣም ግንቢ የሆኑ ውጤቶች አይተናል። በዚህ በሚዲያ እና ፒስ ላይ እንዲሁም ደግሞ በኮሚኒቲ ዲያሎግ እና በቤተ እምነቶች መሪዎች ማለት የሃይማኖት መሪዎች ለሰላም ግንባታ በሚል ባለን ትልቅ ፕሮግራም ላይ እሱን እየሰራ ነው ያለ ነው። ብዙ ውጤቶችን አበረታች ውጤቶችን አይተንበታል። ይህን ስራ አጠናክረን ለመቀጠል ነው እንግዲህ የምናስበው። ከዚህ ተነስቼ የዛሬው ፕሮግራም የሀይማኖት መሪዎች ለሰላም ግንባታ እና ለማህበራዊ ትስስር የሚል ርዕስ የያዘ ነው። የዚህ ፕሮግራም ዋና አላማ የሀይማኖት መሪዎች ለሰላም ትልቅ አስተዋጽኦ ማበርከት እንዲችሉ መቀስቀስ፣ ማበረታታት እና እነሱ የዚህ ስራ ዋነኛ ባለቤት እንዲሆኑ ከነሱ ጋር በጋራ መስራት ነው የሚሆኑ ማለት ነው። ይህን ስብሰባ ከኖሮጃን ቸርች ጋር ነው በጋራ ያደረግ ነው። ሌሎች ባለድርሻ አካላትም አሉ። የዚህ ስብሰባ አላማ የሀይማኖት መሪዎች እና በሰላም ላይ የሚሰሩ ኤክስፐርቶች በጋራ በመሆን ዛሬ ሀገራችን ካለችበት ወቅታዊ ሁኔታ በመነሳት የሰላም ግንባታና የእርቅ ሀሳቦች እንዲመጡ እንድንወያይ፣ የመፍትሄ ሀሳቦች እንዲፈልቁ ይሄ ሀሳብ ደግሞ በሚዲያ በእናንተ ጨምሮ በሌሎች ፕላትፎርሞች ለፖሊሲ አውጪዎችና ለባለድርሻ አካላት እንዲደርስ ለማስቻል የተዘጋጀ ዝግጅት ነው። ይሄ ነገር የሚቀጥል ነው። እንደ ትልቅ ፕሮግራም ይዘነው ነው እየሰራን ያለ ነው። ምክንያቱም የሀይማኖት መሪዎች ብቻ አይደሉም የማህበረሰብ መሪዎች ናቸው። ትልቅ ኃላፊነት አለባቸው። እነሱ የሰላም ግንባታ ዋና መሪ ስለሆኑ ከነሱ ጋር በጋራ በመስራት ኢትዮጵያ ውስጥ የተረጋጋ ሰላምና አብሮነት እንዲመጣ አስበን እየሰራ ነው፣ እንደ ፒስፎር ኢትዮጵያ ማለት ነው። ስሜ ጋርደው አሰፋ ይባላል። የእርቅና የሰላም ባለሙያም አማካሪም ነኝ። ሰላምና እርቅ ላይ እሰራለሁ። ሰላም ለእኔ እንደ ጥሪ ነው፣ ኮሊንግ ነው። ይሄ ለእያንዳንዱ ክርስቲያን ሊሆን ይችላል። እኛን ግን እድሉንም ሰጥቶን አስተምሮንም ነው እግዚአብሔር የጠራን። ስለዚህ እሱ ላይ በሙያይም እንደገና፣ እንደ ክርስቲያን፣ እንደ ጥሪም የሰላም ሥራን እሰራለሁ። እንግዲህ የዛሬው መገናኘት የዛሬው ወርክሾፕ ወይም ስልጠና ከተባለም ዋናው ዓላማ እንግዲህ ሃይማኖታዊ የሆነን እንግዲህ ክርስትናም እንደ አንድ ሃይማኖት ማለት ነው። ግን በሃይማኖት አካባቢ ያለን ወገኖች ከሰላም አንጻር ምን ሚና ይጠበቅብናል? አሁን አገራችንም እንደገና አብያተ ክርስቲያኖቱም ያሉበትን የሰላም እጦት የሰላም ችግር እናያለን። ስለዚህ ከዚህ አንጻር እኛ ድምፅ መሆን አንችልም ወይ እኛ እንደ ባለሙያ መስራት አንችልም ወይ የሚለውን ነገር ለመመካከር ነው በዋነነት የተገናኘ ነው። እንዳልኩት በተለይ ለክርስቲያኖች በእግዚአብሔር መንግስቱ ስላለን ሰላም የማንነታችን ጉዳይ ነው። ኢየሱስም የሰጠን ሰላሙን ነው። ስለዚህ ኢየሱስ ሰላሙን ከሰጠን ይህንን ሰላም እንዴት ነው ለሌሎች የምናስተላልፈው? በዚህ ሰላም ማንነት እንዴት ነው የምንመላለሰው የሚለውን ነገር ለማሳሰብ ነው በዋናነት ማለት ነው። እንዳያችሁት በዚህ የተጋበዙት የተጠሩት ሰዎች የሀይማኖት መሪዎች ብቻ ሳይሆን እውቀት ነክ ወይም ደግሞ ፕሮፌሽናል የሆኑ የሃይማኖት አባቶች ባለሙያዎች ጭምር ነው። ስለዚህ ከተለመደው ለየት ይላል ማለት ነው። መጋቢዎች ብቻ ሳይሆኑ እንደገና ከሰላም አንጻር ወይም እድል ያላቸው መጋቢዎች የቤተክርስቲያን መሪዎች ብቻ ሳይሆን እድል ያላቸው የቤተክርስቲያን መሪዎችን የተጠሩት፣ ይሄ ከቤተክርስቲያን ከውስጥ ጉዳይ እስከ አገር ድረስ ያለውን ላይ ድምፅ ማሰማት የሚችሉ ሰዎች ናቸው። ከዚህ አንጻር እነዚህን ሰዎች አነሳስተን አነቃቅተን ሰላምን በሰላማዊ መንገድ እንዲመጣ እና ሰዎች ከጦርነት ይልቅ ሰላምን እንዲያስቡ፣ ሌላውን ጎድቶ ውጤት ከማምጣት ይልቅ ተደጋግፎ ተጠቃቅሞ ውጤት በማምጣት እንደገና ደግሞ ድምፅ ለሌላቸው በሰላም እጦት ለሚሰቃዩት ወገኖች የሰላም ድምፅም እንዲሆኑ ነው። ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ብራዚላዊው የቀድሞ የባርሴሎና ተጫዋች እና በቅርቡ ከእስር ቤት በነጻ የተሰናበተው ዳኒ አልቬዝ መጋቢ በመሆን መሾሙ ተገለጸ። ባልደረባችን ዩናስ ተስፋዬ ተጨማሪ ያለው እንደ አውሮፓውያን አቆጣጠር በ2022 ባርሴሎና ውስጥ በሚገኘው ስቶን የምሽት ክለብ ውስጥ በግል ክፍል የ23 ዓመቷን ልጃገረድ አስገድዶ በመድፈር የአራት ዓመት ተኩል እስራት ተፈርዶበት እንደነበር ይታወሳል። በወቅቱ ለደረሰው ጉዳት ማካካሻ እንዲሆን የ150 ዩሮ ካሳ በመክፈል ተጎጂዋን በከፊል በመካሱ ፍርድ ቤት የስር ቅጣቱን አንስቶለታል። ይሁን እንጂ ይህ ተጫዋች ከተጎጂዋ በ1000 ሜትር እንዲርቅ ወይንም በማንኛውም መንገድ ከእርሷ ጋር እንዳይገናኝ በጊዜያዊ ውሳኔ አሳልፎበታል። ዓመቱ የ42 ዓመቱ ዳንኤል ቬዝ አሥራ አራት ወራት በእስር ካሳለፈ በኋላ ይግባኝ ጠይቁ ፍርድ ቤቱ የቀረበው ማስረጃ በቂ አይደለም በሚል በነጻ አሰናብቶታል። ብራዚላዊ ዳንያል ቬዝ አሁን ላይ በሰሜናዊ ስፔን ጂኖራ በሚገኘው የኢቫንጀሊካል ቤተ ክርስቲያን መምህር እንደሆነ የተገለጸ ሲሆን በንግግሩም በፈጣሪ እምነት ሊኖር ይገባል፣ እኔ ለዚህ አንዱ ምስክር ነኝ፣ ከእግዚአብሔር ቃል ቃል ኪዳን ገብቻለሁ ሲል ተደምጧል። ከባርሴሎና ከለቀቀ በኋላ በተደጋጋሚ የክርስቲያኑ ሮናልዶ አድናቂ እንደሆነ የሚናገረው ዳኒ አልቬዝ በአንድ ወቅት እኔ ክርስቲያኖ ሮናልዶ ከበፊትም ጀምሮ እወደዋለሁ፣ በባርሴሎና እያለው ያንን መናገር አልችልም፣ ምክንያቱም እርሱ የሪያል ማድሪድ ተጫዋች ነው፣ ነገር ግን አሁን ኳስ ካቆምኩ በኋላ መናገር እችላለሁ ሲል መናገሩ ይታወሳል። ቻት ጂፒቲ ራሳቸውን ለማጥፋት የሚያስቡ ተጠቃሚዎች ቁጥር ይፋ አደረገ። ራስን የማጥፋት አዝማሚያን ጨምሮ ሌሎች የአእምሮ ክፍሎች የገጠሟቸውን የቻችቲፒ ተጠቃሚዎች ቁጥር ኦፕን ኤአይ ይፋ አድርጓል። በአንድ ሳምንት ውስጥ ቻችቲፒ ከሚጠቀሙ ሰዎች መካከል 0.07 በመቶ የሚሆኑት ከመጠን ያለፈ መነቃቃት፣ የተዛባ የእውነት እይታ እና ራስን ለማጥፋት ማሰብ እንደሚታይባቸው አስታውቋል። በሰው ሰራሽ አስተውሎት አማካኝነት የቻችቲፒ ተጠቃሚዎች ከሚያደርጉት ንግግር በመነሳት የአእምሮ ጤናቸው ሁኔታ ለማወቅ ተችሏል። ኤአይ የአእምሮ ሕመም የሚያሳዩ ሰዎች እጅግ ጥቂት ናቸው ቢልም ባለሙያዎች በበኩላቸው በመቶ ሺዎች የሚቆጠሩ ሰዎች የሚገጥሟቸውን እክል እንደሆነ አስረድተዋል። ቻቺቲፒ በየሳምንቱ 800 ሚሊዮን ተጠቃሚዎችም አሉት። መተግበሪያው ደህንነቱ የተጠበቀ እንደሆነ በመላው ዓለም ባለሙያዎች ማሰማራቱን ኦፕ ኤአይ ገልጿል። ዘገባው የቢቢሲ ነው። ወደ ተመልካቾቻችን፣ አሁን ደግሞ ፈገግ ያስብላሉ ወደ አልናቸው መረጃዎች እናልፋለን። በትዳር ውስጥ ያለ ፍቃድ ከመቶ ብር በላይ ስጦታ መስጠት እንደማይቻል የኢትዮጵያ የቤተሰብ ህግ ይደነግጋል ሲሉ ጠበቃና የህግ አማካሪ የሆኑት አንዱ አለም በእውቀቱ ገለጹ። በትዳር ውስጥ ያለ ፈቃድ ከ ብር በላይ ስጦታ መስጠት እንደማይቻል የኢትዮጵያ የቤተሰብ ህግ ይደነግጋል። ጠበቃና የህግ አማካሪ የሆኑት አቶ አንዷ አለም በእውቀቱ በቤተሰብ ህጉ መሰረት በትዳር ውስጥ በጋራ የፈረ በባልና በሚስት በጋራ ሊተዳደር እንደሚገባ ይገልጻሉ። ለመሆኑ አንደኛው የትዳር አጋር ባል ወይም ሚስት ስጦታ ለሶስተኛ ወገን መስጠት ቢፈልጉና ቢሰጡ ህጉ እንዴት ይዳኛቸዋል? በትዳር ውስጥ ሁለት አይነት ሀብት ሲኖር የጋራ ሀብትና የግል ሀብት በመባል ይታወቃል። በትዳር ለሶስተኛ ወገን ባል ወይም ሚስት ስጦታ መስጠት ቢፈልጉ ስጦታው ከግል ሀብት ከሆነ የፈለጉትን ስጦታ መስጠት ይችላሉ። ነገር ግን የጋራ ሀብት የሚሰጡ ከሆነ ግን ከአንድ መቶ ብር መብለጥ እንደሌለበት የሚበል ከሆነ ማስፈቀድ እንደሚገባ የቤተሰብ ህጉ እንደሚደነግግ ገልጸዋል። የቃለ መሸጥ ብድር ለመበደር እንዲሁም ለማበደር እስከ 500 ብር ድረስ የሌላኛውን ተጋቢ ፈቃድ እንደሚፈልግ አንስተዋል። ነገር ግን ከእውቅና ውጪ የተሰጠ ስጦታ ከሆነ ማጽናት ይቻላል። ካልተስማማ ይፍረስልኝ በማለት እቃውን ማስመለስ እንደሚቻል የህግ ባለሙያው ተናግረዋል። ውድ ተመልካቾቻችን ለዕለቱ የያዝንላችሁ መረጃዎቻችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረጉት እኔ ሮማን ከሊል ከመላዊ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የቴሌቪዥን መሰናዶች ጋር መልካም ቆይታ ይሆንላችሁ።